ፈልጌ ነበር ምንድነው ችግር አይ ታዲያ ምን መመናቀሩ እናስፈልግ አንቺ አፍሽን ዝጊ ለእሷ ጊዜ ነው የምትናገረኝ አንቺ ቤት ማጣት ያላረጋጋሽ ሌላ ምን ላይ ያረጋጋሽ ነው? መጀመሪያ የጠየቅኩህ መልስልኝ። አንቺ መልሽልኝ እንጂ እኔ ምን እመልስልሽ አለሁ ከቤት ለተባረሪ ጫፍ ደርሰሽ የሰው እንግዳ ትናገራለሽ? ቆይ ማን ነች? ለልጁ ያመቻቻት ሴት መሰለች። እኔስ፣ ቆይ ምን አስበሽ ነው ደግሞ ሁሉንም እቀጣቸዋለሁ አለው። በተለየን ሰውዬ ምን እንደማደርገው ነኝ የማውቀው። ግን አንቺ አትረብሽ። ትሁት ክፍል ሰላሳ ሶስት። አባዬ ተበቀላቸው ባዶቻቸውንም ሰደዳቸው። አባዬ በራሱ እቅድ እና በራሱ ቀመር ቀምሮ ለዳንኤል ቃል የገባለት አራት ሚሊዮን ብር በጣ መልክ እንዲሰጠው አሰበ። ሶስት እጣዎችንም አዘጋጅ። ከሶስቱ እጣ ሁለቱ እጣ ላንተ ሲሆን፣ አንዱ እጣ ደግሞ እድልን ትሞክርበታለን። ስለዚህ ማግኘትና ማጣት ከሁለት አንዱን እንደምታገኝ ማሰብ መሻል አለብህ። እሱን ትማርበታለህ። ስለሆነም ሶስት ውጣዎች ከተቀመጡልን አንዱን አውጣ በማለት ያሳየዋል። ዳንኤልም በቅቱ ተስማምቶ አንዱን መረጠ። ያነሳው እጣ ግን የአስር ብር የተጻፈበት እድል ሆኖ ያገኘዋል። በዚህ አባዬ ደስ ብሎ ይሄው እጣህና ውን አውቀሃል እንካስር ብር ብሎ ከኪሱ አውጥቶ ሲሰጠው ዳንኤል ሳይቀበል እየተበሳጨ ሄደ። የአባዬ በቀል እጅግ ይገርማል። የሰው ፈልጎ የመጣውን ዳንኤል ባዶ እጁን እንዴት አድርጎ እንደሰደደውና እምቢ ላንተም አልሰጥህም ሳይል በጣ መልክ ባዶ እጁን የሰደደው አባዬን የምታደንቁ ላይክ ሼር አድርጋችሁ ሐሳባችሁ አድርሱ። ዳንኤል እየፈጠነ ወደሚወዳት ኤደን በሚሄድ ኤዱዬ፣ እኔ ለአንቺ ባል መሆን አልታደልኩም። ያሰብኩት አልተሳካ። ከዜሮ እንዳንጀምር ጀምር ብዙ ታግያለሁ፣ ግን ሊሳካልቹ አለም እያለ በማጭበርበራ ምቶ የእሷን ህይወት እንደሚያስተካክልላት ቃል የገባው የማይጨበጥ ባዶ ህልምና ባዶ ተስፋ ሲሰጣት የነበረው ዳንኤል በአቋራጭ መበልጸግን እየነገራት ጥሏት ይሄዳል። የዳንኤል ስራ እጅጉን ለብዙ አቅመቢሶች ትምህርት የሚሆን ነውና ከሱ የምንማረው ደካማ አለመሆንንና ባዶ ተስፋ አለመስጠትን እንደሆነ ከዚህ ትዕይንት ተመልክተናል። እሷ ግን ስለምትወደው በትዕግስት ጠብቃ፣ ወደ አባዬም በሚሄድ ዳንኤል ምን ሆኖ ነው እያለች ለአባዬ ትጠይቀዋለች። አባዬም ምንም ለማይሰራ እንዴት አራት ሚሊዮን ብር ይሰጣል? ሊሆንም አይቻልም እስኪያስቢው እያለ የዳንኤል ሀሳብ ቅዠት መሆኑን አባየም ደግሞ ኤደንን አረጋግቶ የእሷ ጥርጣሬ በጣም አስተዋይና ብልክሴት ሴት መሆኗል እንድናያደርገና ዳንኤል የተለያዩ ሀሳቦች በየጊዜው እንደሚቀያየሩበት ያስተዋለችው አባዬ እንዲያስረዳት ትፈልጋለች። ሁኖም ግን ገና መልስ አላገኘችም። በአባዬ ቀና መልስ ተደስታ አመስግና ትሄዳለች። አባዬም በመካከል ከኤደን ጋር እያወራ ቲና መጥታ ጀሮ ለማሻተት ስትሞክር አባዬ ግን ከእንግዳ ጋር ነ ውጭ ብሎ ሲያባርራት የተመለከተችው ኤደን እንዴ የልጆች ደለች እንዴት እንደዚህ ይላቸዋል? እያለች አባዬን ጠይቃል። ሁለቱም እኮ ተጣሞ ያደጉ እህታማቾች ናቸው እያለ አባዬ እውነቱን የድብቅ ሴራቸውን ሳይነግር እህታማቾች ነን ብለው በዋሹት መሰረት ለኤደን ይነግራታል። ኤደንም በግብረ ገብነት የጠየቀችው ጥያቄ መልስ አግኝታበት በቃ ልሄድ ብላ ተነሳች ቲና ግን ዳንኤልን ለማግኘት ተደዋውላ ትሄዳለች። ዳንኤል ብሩን ባለማግኘቱ ሚስጥሩን አውጥቶ ዛሬ ለቲና ይነግራታል። በጣም እንደተበሳጨ እንደተናደደ አድርጎ ይነግራታል። ለቲና ደግሞ ሌላ ጥያቄ፣ ያች ልጅ ማናት? እቤት ትመላለሳለች እያለች ትጠይቀዋለች። የልጅቷን ትቶ የብሩን ሁኔታ ግን እስከዛሬ ያልነገራትን ሚስጥር ዛሬ ለቲና ይነግራታል። ህመሙ ዛሬ በአንተ ሲሆን ገባ እያለች ሁለቱም የክፋት ሀሳባቸው ሰምሮላቸው ሳይቀር በባዶ የቀሩት ቲናና ዳንኤል አባዬን እንዴት አቀነባብረው እንደሚጎዱት እየመከሩ እናያቸዋለን። በሰው ሀብት እንደዚህ የሚሆኑት በጣም አስገራሚ። በቲናና በዳንኤል ክፉ ሀሳብ እስኪ ሁላችሁም ሀሳባችሁን አቅርቡ ኤደንም ዳንኤልን መጠየቁን ይዘዋለች። ያወራሃኝ አስበህበታል፣ ምን አሰብክ ስትለው አሁንም በሀሳቡ ቁሞ እንዳልተሳካለት ሲነግር ኤደን ግን እኔ እኮ ሀብታም ባል የማግኘት ህልም ቢኖረኝ አንተ ጋ አልጠብቅም ነበር ለምን እያለች ህልሟን በመስራትና በራሷ ጥረት ማግኘት እንዳለባት ብትነግረው እሱ እሽ ሊላት ባለመቻሉ እንደዚህ ደረቅ ሰው አትመስለኝም ነበር ብላ በአቋሟ ጥላው ሄደች። ዳንኤል እየተከዘ ወደ ቤት ተመልሶ ያ ሰውዬ በጣም በድሎኛል እያለ ለትሁት ይነግራታል። አባዬ በጣም ውሸታም ነው ሰራልኝ እያለ እየተተከተከ ባዶ ተስፋውን ለትሁት ይነግራታል። እሷም እያንዳንዱን ነገር ከአባዬ ጋር መክራ የምታውቀው ጉዳይ ስለሆነ ምኑን እያለች እየሳቀች አስር ብር ይሰጠኛል እያለች ስላት ከት ብላ እየሳቀች ታሾፍበታለች። እሱ ግን ጀዝባ ካለ ገንዘቡ የሚታየው ምንም እንደሌለ እያየን እየተመለከትን እንገኛለን። ትሁት ግን ሰፊና አስተዋይ ልጅ ናት። የአንድ ሰው ትዳር ለመመስረት የስንት ሰው ህይወት መመሰቃቀል አለበት፣ ሁሉን ትተ ኤደንን የመሰለች ልጅ ብታተርፍ መልካም ነው እያለች ትመክረዋለች። እሱ ግን ምክሩንም ምኑንም ሊሰማ ያልቻለ ዳንኤል ወዲያ ወዲህ እየተወዛወዘ ግራ ገብቶት መቆሚያ ማደሪያ መሸሸጊያ ያጣ ይመስላል። አባዬን ቦታ ቢያገኝ እንደሚበቀለው ጭምር እያየን እንገኛለን። ክፉ እያሰበም ለቴና ይነግራታል። አባዬ ካሌብና ትሁት በጋራ ቁጭ ብለው በቴናና በዳንኤል ህልማቸው አለመሳካት በደንብ ይነጋግራሉ። እርስ በእርስ ይሳሳቃሉ በተራቸው እኔ ክፉዎችን ተበቅለዋቸዋል። አባዬና ዳንኤል ግን ቢወጣለት ኑሮ ትሰጠው ነበር አባዬ እያሉ ይጠይቃሉ። ካሌብና ትሁት ግን አባዬ ቢወጣለት ኑሮ ግን ትሰጠው ነበረ እያሉ ይጠይቃሉ። አባዬ የሚዋዝ አይደለም እና እቅዱን ገንዘብ በባዶ እንደማይሰጠው ይነግራቸዋል። እነሱም ፈገግ እያሉ ደስ አላቸው። ያኔ ካሌብ አባዬ ግን ስምክት ደመላሽ መባል አለበት እያለ አባቱን ያሟካሻል። አባትየው ግን እንዴ፣ ምን የእኛ የሆነውን እንውሰድ ብለው እንዳይሳካላቸው ተከላከልኩኝ እንጂ የራሴን ገንዘብ ሳልሰጣቸው ቀረው እንጂ ሌላ ምን አደረግኳቸው? የሰው እንውሰድ ስላሉ ዓለም በሙሉ ኔ ንደግፈኝ ነበር ይሄን ጉድ ቢያይ ነው። የራሳቸው ምን ተነካና? እያለ ምንም እንዳልተደረጉና የሰው መፈለጋቸውን ለትሁትና ለካሌብ ይነግራቸዋል። አባዬ በትንሹ ሊቀጣቸው ነው እንጂ ፍላጎታቸውና ምኞታቸው እንዳይሳካ እንዳደረገ እንጂ የወሰዱበትን ጤና በጤና እንዳልመለሰባቸው ይነግራቸዋል። ትሁትና ካሌብ ግን ስጋት አድሮባቸዋል። በሌላ ያሰቡ ስላልተሳካ እንዳይጎዱህ እያሉ እየፈሩ ነው። አትፍሩ ምንም አያመጡም ብሎ አባዬም ተደፋፈረ። የአባዬ ቀዝቃዛ በቀል ግን ሁሉን ያስደሰተ ሁላችሁንም ሀሳብ አስተያየት የሚጠይቅና ነውና በውስጥ መስመር የሁላችሁንም አስተያየት ላባዬ እስኪ ስጡ። ዳንኤል የልብ ልብ ይዞ ካሌብን ጥገኛ ነህ እያለው ነው። ካሌብ ሊያምንለት አልቻለም። የአባቴ ቤት በአባቴ ድርጅት እንዴት ብዬ ጥገኛ ልሆን እችላለሁ? እኔ ጥገኛ ከሆንኩ አንተ ምን ልትባል ነው? እያለ ካሌብ ይጠይቀዋል። እኔማ እድለ ቢስ ጥገኛ እያለ የሰው ፈልጎ የገባው ዳንኤል እህቴ ናት ብሎ በውሽምነት እዛ ቤት የተጠጋው የሰው ሚስት ሚስት አድርጎ የተቀመጠው ዳንኤል የእውነት ምን ይሰማችኋል? ሐሳብ አስተያየታችሁን አስቀምጡልን። ያልታወቀበት መስሎ ዳንኤል ጭራሽ ከድርጅቱ መቀጠር ይፈልጋልና አሁንም ካሌብ በድርጅት ውስጥ እንዲቀጥረው ይጠይቀዋል። ዳንኤል ግን የተጠየቀው ጥያቄ መልስ አላገኘለትም። ካሌብ በድርጅት ውስጥ ቦታ አጥቼ እኮ ነው ብሎ መልስ ሰጠው። በሰው ያልተገኘ ስራ ብቻዬንማ እንዴት አገኛለሁ እያለ ምንም ወደ አለመሞከር ተስፋ ወደ መቁረጥ ደምድሞ እናየዋለን። ካሌብን አፈላልጋ ግንታ ዳንኤልን ስራ እንዲያስቀጥረው እየተማጸነች ነው። ለምትወደው ዋሱና ስራ ፈልጋ በርትቶ እንድታየው እየፈለገች ካሌብን ታናግረዋለች። ካሌብ ግን መንገድ ያለበትን በትንሹ ነግሮ ዋናውን ሳይነግር የበቀል እርምጃ ሊያስኬድ ይመስላልና ዳንኤል በቆራጥነት በትንሹም ቢሆን እንደማያምነውና ትክክለኛ ልጅ እንዳለው ሆነ ነግሮ ኤደን በጥርጣሬ እንዴት ትነግረኛለህ እያለች ተከፍታበት ቻው ብለው ተለያዩ በአፋጣኝ ግን ኤደን ተነስታ በቆራጥነት ወደ አባዬ ሄዳ የዳንኤልን ህይወትና ታሪክ ማጣራት መጠየቅ ፈልጋ ወደ ቤት ገስግሳ ሄዳ አባዬን አገኘችው በድንገት ቤት ስትደርስ ግን ትሁት ዳንኤልና አባዬ ቤት ተቀምጠው ኤደን ትደርሳለች። ምነው በድንገት መጣሽ ኬኔ ልጅ ብሎ አባዬ ይጠይቃታል። በዛን ጊዜ በአስቸኳይ የማወራህ ነገር አለ ስትል ትሁት በጣም ተናዳ ምን ያመነቃቅርሻል እያለች እንግዳይቱን መሳደብ ጀመረች። ዳንኤል እንዴት ትሳደብ ያለች ብሎ አመነጫጭቆ ለሚወዳት ኤደን ጠበቃ ቆመላት። አባዬ ግን ትናን ሲያሰቃዩት የነበሩትን ቲናና ዳንኤልን ውጡ ከቤት ብሎ ለእንግዳይቱ ክብር ሰጥቶ እነሱን አቃሉ ከቤት አስወጥቶ እንግዳይቱን በሰላም ነው የመጣሽው የኔ ልጅ ብሎ ጠየቃት። ያኔ ዳንኤል ሌባንም እንደ አባዬ ብላ ትጠይቀዋለች። ማን ነው እንዲህ ያለሽ? ይላል አባዬ። እባክህን ንገረኝ፣ ሌባ ነው ትላለች። ቲናስ እህቱ አይደለች እያለች በድጋሚ ትጠይቅ። ማን የነገረሽ ብሎ አባዬ ጠየቀ። ከካሌብ ጠየቀኝ። ይሄ ብሽቅ እንዴት እንዲህ ይናገራል ብሎ በልጁ ተቆጥቶ ካሌብ ልክ ነው ልልሽ አልችልም፣ አንቺ ራስሽ ሰው ስተት አያጣውም እና ችግሩን አይተሽ ብሎ ብዙ ሳትረበሽ ችግሩን አይተሽ በራስሽ መንገድ ድረሽበት በማለት አባዬ እውነቱን በዕለቱ ባለመንገር ይሸኛታል። ኤደን ከጅምሩ ጀግና መሆኗ ያስታውቃል። የራሷን ሰው በየትና እንዴት መያዝ ያለባት ከቲናና ከካሌብ ክፍተት የኤደን ጥንቅቅና በጣም ያስደሰታችሁ፣ በቻናላችን ኮሜንት ስር ሀሳብ አስተያየታችሁን አስቀምጡልን። ቲና እንዴት ለልጅቷ እንዴት ጥብቅና ትቆማል፣ እኔን እንዴት ትናገረኛል እያለች ትጮህበታለች። እንደ ውሻ የሚያናክሳት ቲና ዳንኤልንም አባዬንም ካሌብንም ሁሉንም በአንድ ላይ ብቻዋን መበቀል እንደምትችል ሁሉ እየዛተች ነው። አባዬ ግን ተረጋግቶ ኤደንን አረጋግቶ ስለሸኛት ኤደንም ተረጋግታ በብልህነት ተከባብረው ተሸኛኝ ኤደንም ከዚህ ቤት አባርልኝ በራሱ ተጠነካክሮ ራሱ በራሱ እንዲቆም ስለምፈልግ እባክህን አባዬ ተባበረኝ። ተይው እንጠብቀው ትንሽ ብሎ አባዬም እናያለን ቀስ ብለን ብሎ ላካት አባዬ ግን እቅዱ በዚህ መንገድ እንዲሄድ ስላልፈለገ በጣም ተናዶ ካሌብን ደውሎ የት ነ? ብሎ ካለበት ሂዶ እንዴት እንዲህ ብለህ እውነቱን ትናገራለህ? ምንድን ነው? የዛሬውን ስትናገር የነገውን ለምን አታስብም? ብሎ በካሌብ ጮኸበታል። ካሌብ ደግሞ በዕለቱ እውነቱን አፍጠርጥሮ ተናግሮ መገላገልን ስለሚፈልግ አባዬ ሊሰማው አልፈለገም። አልወደደም። ዳንኤል በፍጥነት ወደ ቤት ሂዶ ከትሁት መረጃ ለማግኘት ይጣደፋል። ትሁት ኤደን እዚህ ቤት ተናዳና ተበሳሽታ ነው የመጣች አባዬን ለማግኘት ነው የመጣች፣ ምን ብለው አወሩ እያለ ከትሁት መረጃ ለማግኘት ይሞክራል። ትሁት ግን የካሌብና የአባዬ ደጋፊ በመሆኗ አንድም መረጃ ላለመንገር እየተሳለቀችበት፣ ምንስ ቢሆን እኔ ጆሮ ጠቢ አይደለውም ብላ በኮንፊደንስ ትሁት ዳንኤልን እያቃለለች ትነግረዋለች። ቲና ተንኮል እያሰበች ነው። ምኝታ ቤት ገብታ የካሌብን ሰነድ እየፈለገች እየጎረጎረች ነው። ዳንኤልም ደርሶ አንቺ ልጅ ምን እያደረግሽ ነው ብሎ ቢጠይቃትም ተንኮሏን ሳትፈራ አሁንም ዳንኤልን አምነው አብረው ተጋርተው ለመስራት እየሞከሩ ነው። እሱ ግን እባክሽ ተይ የምትፈልጊው ነገር እዚህ የለም ቢላትም ልሰማ አልቻለች። ያን ጊዜ ትሁት መታ እዚህ ውጡ ትላቸዋለች። ሊወጡ ባለመቻልና በሩን ዘግታ ለሁለት ለመደብደብ ቴና ታስባለች። ዳንኤል ስላረዳት፣ ትሁት ግን በድፍረት ሁለቱንም ከዛ ክፍል አስወጥታ አባረረቻቸው። ወደ ሳሎንም ሄደው ተቀምጠው ትሁት ዳንኤልን በጣም ትቆጠዋለች። አንተ ወንድ ነህ እያለች በወንድነቱ ሁሉ ልታሸማቅቀው ትሞክራለች። እሷ ሌላ ሀሳብ፣ እሱ ሌላ ሀሳብ ሁለቱም ለየቅል የራሳቸውን ወጥመድ ያዘጋጁት ዳንኤልና ቲና በጋራ ተገባብተው በጋራ የተንኮል ሴራቸውን ባለመስራታቸው አሁንም ሳይስማሙ እርስ በርስ እየተጣሉ እሱ ጥሏት ሄደ። ካሌብም በድፍረት እንዲያውም ለዳንኤል አዝኜለት ለኤደን እውነቷን አልነገርኳትም እኮ እኮ እያለ ለአባዬ መልስ በመስጠት አባዬን ከቁጣው አረጋግቶ ነገር ግን ሳይበርድለት የአባዬ ሌላ በቀልና ሌላ ሀሳብ እንዳለው ለካሌብ ነግሮ አብረን በጋራ ተነጋግረን የማንሰራው ሁልጊዜ ማጥፋቱን ተያይዘዋል። አንተ ልጅ እረፍ ብሎ ጥሎት ሄደ። አባዬ በጣም ቆራጥና ድፍረት የተሞላበት የቲናንና የዳንኤልን ሀሳብ በማክሸፍ ሕልማቸው ባዶ እንዲቀር አስቀርቷቸዋል። ካሌብ ግን ወደ ቤት ተንደርድሮ መጥቶ ቲና እና ዳንኤል በተቀመጡበት ትሁትን ጠርቶ ምኝታ ቤት ተቀምጠው የነበሩትን ወረቀቶች ማን ነው ከየቦታው ያመሰቃቀላቸው ብሎ ሲጠይቅ ትሁትም እውነቱን ነግራ ቲናናት ያደረገችው ብላ ትነግረዋለች። በዚህ የተናደደው ካሌብ አንቺን ፈታሻለሁ አትፈታኝም ብላ አሁንም በፍጹም ያሸሻቸውን ገንዘቦች ሳትሰጠኝ አልፈታምህ እያለች ትነግረዋለች። እኔ ሌላ ሴት አግብቼ ላመጣ ነው፣ አንቺ ጋር በግድ አልኖርም ሲላ ዳንኤል ማንን ነው የምታገባ? ምናም ብሎ ስጋት አድሮበት ቅዥ ብሎ ተነሳ። አንተን አይመለከትም ቢለውም ከኤደን ጠርጥሮ ስላሰበ ዳንኤል በጣም ደንግጦ ወዲያውኑ ወጣ። ካሌብ ግን ከእኔ ድንብሎ ሳንቲም አታገኝም እያለ ቲናን እንደሚፈታት ይነግራታል። ያን የወንድ ወጥቶት ነግሯት ተነስቶ ይሄዳል። እሷም እየፈከረች ነው አንተን አልፈታም እያለች በቀሏን ሳትፈጽም እንደማትወጣ ተነግረዋለች። ዳንኤል ግን ወዲያውኑ ለኤደን ደውሎ በዛ ጨለማ ሚስቱን ከሰፈርሽ ጠብቂ ብሎ ኤደንን ለማግኘት እየጣደፈ ይሄዳል። ወዲያውኑም ቆማ ጠብቀው ሲያገኛት ጉርቦዋን አንቆ አንችነሽ እኔን የምታታልኝ ልታታልኝ ነው እያለ ሲላት ልቀቀኝ በማለት በጥፊ ጠርቅማ እጁን ከአንገቱ አስለቅቃ ካሌብ ሌላ ሴት ሊያመጣ ነው፣ የሚያመጣውም አንቺን ነው ብሎ ዱብ ዕዳ ይነግራታል። ከዛ በኋላ ኤደንም ወራዳ ብላው ቅላው በቆራጥነት ያላሰበችው እንደሆነ ስለማታቅ የልጁን ስራ ፈትነትና እንደማታውቀው ጭምር ተገርማ ጥላው ሄደች። ቆራጥነቷ ለእኔ ለሁላችንም ያስደሰተ ይመስለኛል። ሀሳብ አስተያየታችሁን በሳጥኑ ላይ አስቀምጡ። ዳንኤልም ከዛ ቅሸቱ እየባከን ወደ ቤት ተመልሶ ትሁት ጋር እንዴት ሄደን፣ እዚህ ቤት እግር አበዛች፣ እኔ አላመረኝም ካሌብ እንዴት ከእሷ ጋር ግንኙነት አለው እንዴ? እያለ እየጠረጠረ ነው። ከዛ ትሁትም ከአንተ እሱ በብዙ እጥፍ ይሻላል ማንኛውም ሴት የምትመርጠው ነው ሊሆን ይችላል ስትለው፣ ዳንኤል በዚህ ተበሳጭቶ እየበረረ ሂዶ በጥርጣሬ በባዶ ጥርጣሬ ዳንኤል ካሌብን አንቆ ለመደብደብ እየሞከረ የዛሬውን ትዕይንት ተመልክተናል። በዛሬው ትዕይንት ደስ ያላችሁ ሀሳብ አስተያየታችሁን አስቀምጡልን እናመሰግናለን። ጨጨሆ ዩቲዩብ